ጣ ይሄ ነገር እውነት እንዳይሆን ምኞቴ ነው። ሱመያ ለሮዛ የሰጠችው የአንገት ሐብል መተት የተሰራበት ነው። ሰይድን እንዳትቀርበው፣ ሰይድን እንዳታውቀው፣ እንድትጠላ የተሰራበት ነው እየተባለ ነበር ግን እኔም ውሸት መስሎኝ ነበር። ይኸው ገና ከዛኔ ተለያይተን አላገኘዋትም ነበረ፣ ስልክም ስደውል አታነሳልኝም ብሎ ዛሬ አግኝቷት ነበረ። እንደውም ሰይድ ማን መስሎ ነው የታያት? ሱመያ መያ መስሎ ነው መስላው ነው የታያት ማለት ነው። እና እኔንጃ፣ እኔ በጣም ነው እንደዚህ አይነት ሰው እውነት እኔንጃ አላቅም። በሰው ሰላም አለይኩም ወራህመቱላሂ ወበረካቱ። እንደው ሚዲላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይረ ጀዛ። ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ ለመስማትም የሚከብድ ነው። እኔ እውነት አያድርገው ነው ምኞቴ ማለት ነው። እና እውነት ከሆነ አላቅም። ሱመያ እኔንጃ እንደዚህ አይነት ሰው ናት እንዴ? የምታስብልናትና ጭራሽ እንደዚህ አይነት ነገር ታደርጋለች ብዬ እኔ አላምንም። እንግዲህ እስቲ መጨረሻውን እናያለን። ልጅቷ እንግዲህ እንደ ቪዲዮ ላይ እንዳያችኋት፣ አንተ ሱም፣ አንቺ ሱም እያደለሽም እንዴ? አንቺ ምንድነው ዝም ብለሽም የምትመጪው አትደውይልኝም እንዴ? ለምን እየተደበቅሽ ትመጫለሽ? ያው ታውቃላችሁ፣ እኔ እውነቱን ለመናገር እንደዚህ አይነት ስህር የሚባለው ነገር፣ ይህ መተት የሚባለው ነገር እኔ በደንብ ያወቅኩት አረብ ሀገር ከመጣሁ በኋላ ነው ማለት ነው። እኔ አገር ላይ የሆነች ጠንቋ ያለች እኛ ሰፈር ና ያኔ ሰው የሰፈሩ ሰው የሚቀልድባት አለእና ጠንቋይ እንደ እልም ነገር ነው የሚመስለኝ ራሱ ይሄ ጥንቁልና ማለት ነው። እና ያ አንዳንዴ አካባቢያችሁ፣ አተዳደጋችሁ፣ ቤተሰቦቻችሁ፣ ሰፈራችሁ፣ ምናምን እንደዚያ ያን ነገር ሲኖር ሲወራ ያው ከልጅነታችሁ ጀምራችሁ እያወቃችሁ ታድጋላችሁ ማለት ነው። እና እና እንደዚያ ያን ነገር እኔ እውነቱን ለመናገር ይሄ ስህር መተት የሚባለውን ነገር እኔ እዚህ አረብ ሀገር ከመጣው በኋላ ብዙ ልጆች እጃዛ ቤት የባሌ እና ስህር አሰራችብኝ ጓደኛ የስህር አሰራችብኝ የሆነ ልጅ ትወደዋለች እሱ ደግሞ እኔን ስለወደድ ና ስላገባኝ አሰራች ምን ወዘተ ነገር ሲባል ነው ምሰማው እዚሁ አረብ ሀገር ላይ እና በአገር ላይ እኔ ይሄ ስህር የሚባለው መተት የሚባለው ነገር እኔ አልሀምዱሊላህ እኔ አላቅም እና አደገኛ መሆኑትም በአካል አብራችሁ ያለሁት ልጆች ላይ ነው ያየሁት። እኔና አንድ ጊዜ ስህር ታማ የሆነች ልጅኛ ቤት መታ። በጣም ደንግጬ ወደ ቤት ነው ወደ ስራዬ ነው የተመለስኩት ማለት ነው። እና እኔ ሰካራም እና ሰካራም እፈራለሁ፣ በጣም ተከትዬ እስከ ቤቱ የሚሄድበት ሰዓት አለ፣ በርቀት ማለት ነው። እና የሚያወራው የሚገላጀጀው፣ ምናምን ያሰቀኛል። ግን እንደዚህ ያን ነገር ደግሞ በጣም ነው የምፈራው ነው እውነቱን ለመናገር ና አሁን እንግዲህ እውነት ሱመያ ይሄን ነገር ካረገች፣ እውነት ምን እንደምልሽ አላቅም። እውነት አያደርገው። አንድ ወጣት ሶሻል ሚዲያ ተጠቃሚ የልጆች እናት ታዋቂ ሩሩ ናት፣ አዛኝ ናት ብላችሁ ከጎኗ ህዝቡ ከጎኗ፣ በተለይ የአረብ ሀገር ሴት ከሱመያ ጎን ነው። እውነት ይሄን ነገር ካደረገች ያ ወይኒክ ሌላ ሰው አይደለም፣ አንቺ የእጅሽን የሚሰጥሽ የአረብ ሀገር ናት። የእጅሽን የምሰጥሽ ማለት ነው። ሰብስክራይብሽን አንስተው ነው አጥረግርገው የሚጥሉሽ ማለት ነው። አይለቁሽም። እንደው ባታደርጊው፣ እንደው ምኞቴ እንዳይሆን ነው እና የምንወድሽን ያህል የምናከብርሽን ያህል ነው የምንጠላሽ ማለት ነው አንቺ ሙስሊም ሆነሽ ኢጃብ ለብሰሽ አንቺ የምትናገሪያቸውን ነገር ሁሉ ለብዙ ልጆች አስተማሪዎች ናቸው። የዋህነሽ ደግነሽ መጎዳት የለብሽም ብለን እኛም አንቺ ከአንቺ ጋር ወንጀል እየሰበሰብን ሌሎችን ሰይድ ጋር የሚጠጉትን ሰዎች እየተሳደብን ከጎንሽ ቁመን እውነት አንቺ ይህንን ነገር ሮዛ ላይ ካደረሽ አንቺ እውነት ሰው አይደለሽም። በስ አይድረግ አታድርገው ብዬ ነው ምኞቴ ማለት ነው እና አንድ ሙስሊም እንደዚህ አይነት ነገር በሰው ልጅ ላይ አደረግም። ለምን የሰው ልጅ ርስቁን የሚበትነው አላህ ስለሆነ፣ ማንም ለማንም ርስቅ መቀጠል አይችልም መቁረጥ አይችልም። እቺ የዋህ ምንም የማታውቀው ሮዛ እኛ ምንም አናውቅም። እውነቱን ለመናገር አላውቃትም አሁን ሰይድ ዟ ሲመጣን ያወኳት። ግን በየናት እንኳን እሷ አይደለችም፣ ሌላ ሌላ ልጆች ላይ ራሱ እንደዚህ አይነት ነገር ይገባቸዋል ብዬ አላስብም። አንቺ ባልሽን መያዝ ያለብሽ ሰብስበሽ መያዝ ያለብሽ። የአንቺ ፋንታ የአንቺ ድርሻ ነው እንጂ ሌሎች ላይ እውነት ከሆነ ነው እውነት አንቺ እንደዚህ አይነት ነገር መስራት መብትም ችሎታውንም አቅሙንም የለሽም። ምንም በማታቅ ልጅ ላይ ካደረግሽው ነው ይሄን እንምላችሁ። ካደረገች ነው ቀድማችሁ እናንተ አንድን ሰው ስለምትወዱ ብቻ ገደል እዟችሁ እየገባ አታበረታቱት። ከሆነ ነው እኔ ያልኩትና እውነት ይሄን ነገር ሱመያ ካደረገችው እኔ እንጃ ምን እንደምንልሽ፣ እኛ ቃል የለንም። በተለይ ከጎንሽ የምንቆም ሰዎች ማለት ነው። እንግዲህ ልጅቷን እንዳያችሁት ነው ቪዲዮ ላይ። እኔ የምንነግራችኋለሁ መጨረሻ ላይ ነይ አንገትሽ ላይ ያለውን ጓደኛዋ እራሱ አንቺ እንደዚህ ሆንሽ ብላ ደነገጠች። ለምን በሰላም ነው የመጡት፣ በሰላም መታ። ልክ ሰይድን ስታይን ብርክክ ብላ የደነገጠችው ማለት ነው። እንግዲህ ታውቃላችሁ፣ የሰው ልጅ ማይገባበት ማያደርገው መርዝ የለም፣ ማይቀምሙት መርዝ የለም። አንዳንድ ጊዜ ደግሞ ቪዲዮውን እያየውም ራሱ ተጠራጠርኩኝ። ይህን ሁሉ ጊዜ ሱመያ እንግዲህ በፊት ታሪክ አላቸው፣ ጥሩ አብሮ ጓደኛ ነው። የዛን ይህን ሁሉ ጊዜ ቪዲዮ ላይ ስጦታ ያልሰጠቻት፣ በቃ እነሱ ሂደው ቬሎ መርጠው ልንጋባ ነው ብሎ ሁሉን ነገር ወስነው ቀኑንም ሁሉን ነገር ወስነው። እስከዛሬ ድረስ የአንገት ሐብል ያልሰጠቻት ለምን አሁን ሰጠቻትም ብዬ ተጠራጠርኩኝ። አታራሱ ልጆታ ተቀብያተ ተቀብሬዋለሁ ብላ ነበረች ባለፈው ማለት ነው። ሂዳ አወጣችሁ ወዲያው አብሉን ሳለብሳት ተቀያየረችብኝ ብላች ጓደኛዋ በራሷ ቻናል ላይ ሰርታለች። በዛ ቻናል ላይ ሳይሆን ልጅቷ ወዲያው አንገቷ ላይ እንዳረገች ተቀያየረችብኝ ስትቀያየረ ቶሎ ብያ አባብያ አውልቄ የሆነ ቦታ ደበኩና ቀበርኩት አለች። አሁን ላይ ደግሞ ከተቀበረበት ቦታ አወጣችሁ ለምን ይሄ ነገር የተሰራው ምንድን ነው? ያን ሰውዬ ስታገኝ ብቻ ነው ስራውን የሚሰራው። ገብታችኋል? አሁን በደንብ የገባችሁ መሰለኝ። ኖርማን ኖርማን ሰዓት ላይ ምንም አይላት። ልክ መታ ወደ ሰይድ ሰይድን ስትገናኘው ነው ይሄ ስራውን የሚሰራው ማለት ነው። አያችሁ። ዳሐውላ ቆወተ ኢላ ቢላህ ራጂው አላህ፣ ከእንደዚህ አይነት ሽርክ ከዚህ ከእንደዚህ አይነት ቆሻሻ ከእንደዚህ አይነት ቢድአ አላህ ይጠብቀን። ወላሂ አላህ የፈጠረን ንጹሕ ነው። ንጹሕ ልባችን፣ ንጹሕ ማንነታችን። አላህ ነገ አላህ ፊትም ያ የምናፍረው ስራ ዘና እንሂድ። ወላሂ የሰው ልጅ ራቁት የሚሆነው በስራው ነው ተብሏል። ልብስ የለበስን እንመስላለን እንጂ ራቁት አምነንኛ። እንደዚህ አይነት ቆሻሻ፣ እንደዚህ አይነት ተግባር የምንሰራ ሰዎች፣ ለመስራትም የምናስብ ሰዎች ሲጀምር ራቁታችን ነን። ልብስ ያለበስን ውርደት የተከናነበን ማለት ነው። ነገ እኮ አላህ ፊት የምንቆመው ኢጃባችን ለብሰን ነው ወይ ኢጃባችን አውልቀን ነው ወይ? አላህ ፊት የሚያሳፍረኝ ስራ ነው ወይ ያስጠይቀኛል ወይ? የሌላ የንጹሃንን እንባ የንጹሃንን ጤና ማወር ምንድን ነው? እቺ ልጅ አሁን ሰይድን ብታገባው ምን ችግር አለው? አንቺ ሰይድን አልፈልግም እኔ አልወደውም፣ ብቻ የልጆች አባት ነው፣ ከሱ ጋር ምንም ነገር የለኝም አልሽ፣ ምንም ነገር የለኝም ካልሽ ልጅቷ እንዴት በአንድ ጊዜ እንደዛ ሰይድ ሲመጣ እንደዛ የምትፍለቀለቀው እንደዛ ሰይድ ሲመጣ የምትጠመጠምበት እንደዛ ፊቷ ፈገግ የሚለው እንዴት በአንድ ጊዜ? እንደዚህ እውነት ውሸት ከሆነ ለምን እንደዚህ ፊቷ ጥቁር ይላል? በቃ ባለፈው በራሷ ቪዲዮ በራሷ ቻናል ላይ ያው እኔ እነሱ ምንም ነገር የለንም፣ አላገባም ሮዛ ራሱ ሂጂ ግቢ ነው ያለቻት። የዛኔ ማለት ነው ሂጂ ግቢ እኔ አልፈልገውም ሂጂ ግቢ ድግባ ነው ያለቻት ራሱ ማለት ነው ያኔ ስሙ ራሱ ስትጠራው